አዲስ አበባ ቤት ለመግዛት የሚከፈለው የብድር ወጪና ቤቱን ለመከራየት ከሚወጣው ክፍያ መካከል ያለው ከፍተኛ ልዩነት የከተማዋን የቤቶች ገበያ ምክንያታዊነት የጎደለው እና በስርዓት ችግር የተተበተበ እንዲሆን አድርጎታል ሲል የካፒታል እንግሊዝኛው ጋዜጣ የኢኮኖሚ ትንታኔ አመለከተ። በኢኮኖሚ ባለሙያው በፍቃዱ ኢባ የቀረበው ይህ ትንታኔ አንድ ሰው ለ20 ዓመታት በወር 85 ሺ ብር የብድር ክፍያ እየከፈለ ቤት ከመግዛት ይልቅ ያንኑ ቤት በወር ከ15,000 እስከ 20,000 ብር ተከራይቶ ቢኖር እጅግ የበለጠ አዋጭ መሆኑን በቁጥር አስደግፎ ያሳያል። በአዲስ አበባ ታትሞ በሚወጣው ካፒታል ጋዜጣ ላይ እንደወጣው ትንታኔ ከሆነ ለዚህ ኢ ምክንያታዊ የገበያ ባህሪ ዋነኛ መንስኤዎች አንድ ከፍተኛ የግንባታ ዕቃዎች ዋጋ፣ እንደ ሲሚንቶና ብረት ያሉ ቁሳቁሶች ዋጋ ከከፍተኛ ሁኔታ መናር። ሁለት የማይቀመስ የባንክ ብድር ወለድ የባንክ ብድሮች ወለድ እጅግ ከፍተኛ በመሆኑ ገዢው የቤቱን ዋጋ በብድሩ ዘመን ውስጥ በብዙ እጥፍ እንዲከፍል ያስገድደዋል። ሶስት አማራጭ የኢንቨስትመንት እድል አለመኖር የካፒታል ገበያ ወይም የአክሲዮን እና ቦንድ ገበያ ባለመኖሩ ሕዝቡ ገንዘቡን ከዋጋ ግሽበት ለመከላከል ብቸኛ አማራጩ አድርጎ የሚመለከተው ቤትን ነው። ይህም ቤቶች ከመኖሪያነት ይልቅ ዋና የኢንቨስትመንት ንብረት እንዲሆኑ አድርጓቸዋል ተብሏል። ሰዎች የሚገዙት ለመኖር ሳይሆን ዋጋው ወደፊት ይጨምራል በሚል ግምት ንብረቱን ለመያዝ ወይም ስፔኩሌሽን ነው። በመፍትሄነት የቀረበው ዋነኛ ሀሳብ የካፒታል ገበያን በአስቸኳይ ወደ ስራ ማስገባት ነው። ይህም ህዝቡ ገንዘቡን ኢንቨስት በሚያደርግባቸው ሌሎች አማራጮች ስለሚፈጠር በቤቶች ላይ ብቻ የተፈጠረውን ኢ ምክንያታዊ ጫና ይቀንሰዋል ተብሏል። በአሁኑ ወቅት በኮንክሪትና በግንባታ ላይ የዋለው በቢሊዮኖች የሚቆጠር ገንዘብ ሌሎች ምርታማ ለሆኑና ለሀገር ኢኮኖሚ እውነተኛ እድገት ለሚያመጡ ዘርፎች ቢውል ኖሮ የተሻለ ለውጥ ይመጣ ነበር ሲል ትንታኔው ይደመድማል። ቢዝነስ ማስተዳደር ፈተና እየሆነ ነው። እናም ከወትሮው በተለየ መንገድ እናስብበት። የቻሌንጅ ዘመን ነው። የቢዝነስ ዓላማ የደንበኞችን ችግር በመፍታት ገቢና ትርፍ ማግኘት ነው። ለደንበኞችህ ጥቅም ከሌለህ ገቢ አታገኝም። ይህ የቢዝነስ ሀሁ ነው። የቢዝነስ አቡጊዳ ደግሞ ቢዝነስህን ትርፋማ አድርጎ መምራት ነው። የሽያጭ ገቢ ማግኘት ብቻውን ትርፋማ አያደርግም። ገቢህ ለትርፍ የሚያበቃ ነው ወይ? ካልሆነ ልታስብበት የተገባ ነው። የግርድፍ ትርፍ መጠንህ ከ30 ፐርሰንት ካነሰ ልታስብበት የተገባ ነው። በዚህ ዘመን ብክነቶችህን ልትቀንስና ብዙ ተጠቃሚዎች ጋር ልትደርስ አስፈላጊ ነው። የተዝናናው የቢዝነስ አሰራር ዘመን አልፏል። በዚህ ዘመን ትርፋማ ሆነህ እንዴት ትኖራለህ? ፍተሻ የውስጥ አሰራርህን ፈትሽ። የውስጥ አሰራርህ እንዴት ነው? ብክነት አለው? የብክነቱ ምንጮች ምንድን ናቸው? ስንት አስገብተህ ስንት ታወጣል? ከአንድ ኩንታል ዱቄት ስንት ዳቦ ይወጣል? ከአንድ ኩንታል ጤፍ ስንት እንጀራ ይወጣል? ተወዳዳሪህ ዘጠኝ መቶ እንጀራ እያወጣ አንተ ስድስት መቶ ካወጣህ ተበልተሃል። የውስጥ ችግርህን ፈትሽ። ንቃ። አስተካክል። ክፍተትህን አስተካክል ጉድለትና እና ክፍተትህን አስተካክል። ብክነትን ማወቅ ብቻ በቂ አይደለም። ክፍተትህን እንዴት እንደምትዘጋው እወቅ። ክፍተትን መዝጋት ቀላል አይደለም። ችግር ችግሩን በፈጠረው አእምሮ አይፈታም። ሌላ ፈቺ ይፈልጋል። እርዳታ ጠይቅ። እያንዳንዱ ማስተካከያ ችግሩ ተፈቶ ሲታይ ቀላል ይመስላል። ግን ቀላል ያደረገው የብዙ ዘመን ልምድ ይሆናል። ለልፋት ሳይሆን ለልምድ ዋጋ ስጥ። አንዳንዱ ማስተካከያ ደግሞ ጊዜ ይፈልጋልና መጠበቅን ተለማመድ። አንተ ስለቸኮል በስድስት ወር ልጅ አይወለድምና አትቸኮል። ተባበር፣ አብረውህ ከሚሰሩት ጋር ተባበር። አንተ ያዝከው ሸክም ብዙ መሆኑን አስተውል። the more you invest the less you become free። ብዙ ኢንቨስት ባደረገ ቁጥር ነጻነትህ ይቀንሳል። ከሸቀጥ ነጋዴው ይልቅ የባለ ፋብሪካው ነጻነት ያነሰ ነው። ሌሎች ግድ ባይሰጣቸው አንተ ግድ ሊሰጥህና ሌሎችን ልታግባባ ያስፈልጋል። ብዙ ኢንቨስት አድርገህ ነጻነትህ እንዲጨምር ከፈለግህ ከሌሎች ጋር ተባበር። ከሠራተኞች፣ ከማኔጀሮች፣ ከአማካሪዎች፣ ከተቆጣጣሪዎች ጋር ተባብሮ ማሰራተን ወቅበት። ስርዓት ሲስተምና መዋቅር ዘርጋ። የምትፈልገው ቦታ ለመድረስ ግርግርና ተፍ ተፍ ማለት ብቻ ሳይሆን ሲስተምና መዋቅር ያስፈልግሃል። ሲስተም ከሌለህ የዛሬ ስኬት ነገ አይደገምም። እስኪ የሽያጭ ገቢህን ተመልከት። በየወሩ በየሩብ ዓመቱ እያደገ ነው። ካልሆነ ችግር እየመጣ ነው። በጊዜ ንቃ። ኢንቨስት ለአዳዲስ ሀሳብና አሰራሮች ዋጋ ክፈል። ዘመኑ አዳዲስ አስተሳሰብ የሚፈልቅበትና አዳዲስ አሰራሮች የሚዘረጉበት ነው። ኤአይ ወይም አርቲፊሻል ኢንቴሊጀንስ እየናኘ ነው። ሮቦቶች እየመጡ ነው። አንተ ግን ያልፋል እያልክ በጥበቃ ላይ ነህ። አትሞኝ፣ ንቃ። የድሮው እያለፈና እየተረሳ አዲሱ እየገነነ ነው። የድሮው ስልክ ላይ መለስ ሄዷል፣ ሞባይል ደግሞ አዲስ ደረጃ ላይ ደርሷል። እናም አዳዲስ አዲስ ሀሳቦችና አሰራሮች ጊዜህን፣ ትኩረትህንና ገንዘብህን ክፈል፣ ያውም በደንብ ክፈል። ከፍለህም ባገኘህ ለውጥ ከለውጥ ጋር ተራመድ። የባንክ አሰራር ላይ ለውጥ አለ። ታክስ አሰባሰብ ላይ ለውጥ አለ። ውድድር ላይ ለውጥ አለ። የአስተዳደር ወጪ ላይ ለውጥ አለ። የደንበኞች አሰባሰብ ላይ ለውጥ አለ። አንተስ ጋ ለውጥ አለ? ከሌለ፣ ወቻውት ዙሪያ ሲለወጥ አንተ ከቆምህ የአደጋ ቀለበት ውስጥ ነህ። ፍጠን፣ አትቁም፣ ጊዜ አታባክን። አማራጮችን ፈትሽ፣ ተነጋገር፣ ተመካከር፣ ወስን። አንተ ካልወሰንክ ሌሎች ይወስኑብሃል። ስለዚህ ፍጠን። ይህ ጽሑፍ ጌታፍሰር በተባለ ጻፊ ፌስቡክ ላይ የቀረበ ነው።